እየቀለዱብን ይገኛሉ። ምንድነው ያሉት? የቀነኒን ዲያሪ ዳያሪ ያገኘንና እሷ ህይወቷን ለማጥፋት የጻፈችው ነገር አለ ብለዋል። እስከ ዛሬ አላገኛችሁትም? አሁን አገኘው ከእስር ቤት ሆነው አገኘው አለ። እስር ቤት ሆነው ሲፈትሸው፣ እስር ቤት ሆኖ አንዱ አለም ጎሳ፣ ከእስር ቤት ሆኖ ይህንን ነገር የተጻፈ ትዝ ብሎ ትዝ ብሎት እንደው ትዝ ሲለው ልካ ይፃፍችለት ነገር ነበርና ተፈልጎ ተገኘ አይደለም እኔ ምላችሁ፣ እስቲ የዛ ቀን ከመሞቷ በፊት ያደረገችውን ነገር እንነጋል ያደረገችው ምንድን ነው? በመጀመሪያ ፎቶሹት ነበራት። ፎቶሹት አደረገች፣ ፎቶዋን ተነሳች። ከዛ በኋላ ቤት ስትመጣ ከህጻናቶች ተሰብስበው ከጓደኞቿ ጋር ሕፃናቶችም ነበሩ ሀፒ በርትዴይ ተብሎ ኬክ ሲቆረስ ሁሉ ነገር ሲደረግ ነበር። ከዛ በኋላ ደግሞ ለቤተሰቦቿ ደውላ ከነገ ጀምሮ አዲስ ጥሩ ስራ ጀምራለሁ ምና ብላችኋለች። ከዛ በኋላ ደግሞ ተኝታ እንደው ብንን ስትል ብንን አለች እና ይኖሯል። ብንን ብዬ ሄጄ ራሴን ላጥፋ ብላች ከፎቅ ላይ ተወረወረች አይደል? ተወረወረች ከዛ በኋላ ምንጣፍ ላይ ወደ ምንጣፍ ለወድቃ ምንጣፉ ደም በደም ሆነ። ሰው አልሰማ ማንም አልሰማ፣ ጓ ሲል አንስታችሁ ሆስፒታል ወሰዳቸው? ይሁላ ነው እንግዲህ ድራማ የምትሰሩት። ምን አይነት ምን አይነት! ፖሊሶቹ ምን እያደረጋችሁ ነው? እየተገደዳችሁ ነው? አካል ፖሊሶቹ ተገደዋል። አንድ ነገር መረጃ ያቀርቡና ችግር ውስጥ እንደሚገቡ ተነግሯቸዋል። ፖሊሶቹ ለማቅረብ የተቸገሩበት ምክንያት እያንዳንዱ ነገር እንግዲህ ኪችኑ መቦደሱ በጥይት በአንዱ አለም በተኮሰው ጥይት መቦደሱን ታውቃላችሁ። በየጊዜው እያበለዘ ቀጠቅጣት እንደነበረ ታውቃላችሁ። እጇን መስፈሩን ታውቃላችሁ። ከሷ በፊት የነበሩትን ሪሌሽንሺፖች በሙሉ እየቀጠቀጠ ሲያሰቃያቸው እንደነበሩ ታውቃላችሁ። የአንዱ ዓለምን ባህሪ ሙሉን እያወቃችሁ ከበር ለማድረግ ለአንድ አዝማሪ የፈለጋችሁት ነገር በጣም ነው ግራ የገባኝ። ትላንት መስፍን ፈይሳያ ኤድሳም ሲናገር የሰማሁትን አያኝ ልክ እንደ ፖለቲከኛ አድርጎት ያወራል። ፖለቲከኛ አይደለም፣ አንዱ አለም እስከምናውቀው ዘፋኝ አርቲስት ነው። ፖለቲከኛ ቢሆን ወደ ፖለቲካ ይጎሰዳል። ከዛ ደግሞ የብርቱካን አጀንዳ ይዛችሁ መጣችሁ። የብርቱካን አጀንዳም እሷ ምንም አልተደረገችም ብላ ዶክመንተሪ እንደሚሰራ ቀድመን ተናግረን ከዛ በኋላ ዶክመንተሪ ሰራችሁ። ያላረጋችሁት ነገር አለ እንደ የእሷን ነገር እግር ለማጋባት ሙሉ መረጃው በፖሊስ በፍርድ ቤት አለ። ሙሉ መረጃ ተቀምጧል፣ ስልኮች አሉ፣ ስልኩን እንኳን አልተፈተሽም። ሁሉን ነገር እያለ ባለጊዜ ስለሆነ ወይም ደግሞ ከመንግስት ጋር የሚሰራቸው ነገሮች ስላሉ አንዱ ዓለምን በነፃ ለመፍታት ተፍተፍ ተፍ እያላችሁ ነው። እያንዳንዱን ነገር ሶሻል ሚዲያ ላይ አታመልጡ ነው። የዚች ንጹህ ሴትን ደም ፍትህ እንጠይቃለን። ለእሷ መሞት በማንኛውም መንገድ ምክንያቱ አንዱ ዓለም ብቻ ነው ከሰው ጋር ማውራታችን ከሰው ጋር መነጋገራችን ከሰው ጋር ምንም ማድረጋችን፣ አብረው የበሉ የጠጡ ሰዎች ፍትህ እንኳን አልጠይቋለን። እነ ራች የሚባል እከክን እንቁራሪታ ተደብቆ ነበር። መስኪኖ መስ የምትባል ቤቴሌ የምትባል ሌሎቹም የሰሩትን ፖስት ያደረጉትን ሌሎቹ አጥፍተውታል። የዚችን ምስኪን ደም ለመብላት ሲሯሯታ አይተዋል። ብቶታም የሚፈታ የለም። እመነኝ፣ የኦሮሞ ቆርጥሞ ይበልሃል። እመነኝ ኮንሰርት ላዘጋጅ አደል ራስ ተናግረ ካልክ በኋላ አንተ እቺን ሴት ህይወቷን ባታጠፋ ይሄ ነገር ጭንቅላት ውስጥ ይመጣል? ስለ ገንዘብ ታስባለ? አርቧ እንኳን ሳያወጣ ስለ ገንዘብ ታስባለ ወይ? ስለዚህ ገዳይዋ የቀነኒ አንተነ፣ አንተነ የቀነኒ ገዳይ። ስለዚህ ቀሱ በምትፈልገው መንገድ ውጣ። አንተ በህይወት አትኖርም፣ እርግጠኛውን ሆኝ ይነግራል። እስቲ ምን እንደምታመጣ እናሀል። አንተ የሰው ህይወት አጥፍተህ ኢትዮጵያ ላይ በሰላም አትኖርም። የምትሄድበት ሁሉ ትሳደዳለህ። ኢትዮጵያ ህግ ከሌለ፣ የኢትዮጵያ ህዝብ ህግ አለው። የእናትየው የአባትየው አደር አለብን ፍትህን የጠየቀ ገዳይዋ ነህ፣ አሰቃይዋ ነህ። በጣም በወንድሟ በታናሽ ወንድሟ ፊት ትቀጠቅጣት ነበር እንደ ባለጌ፣ ምረነ ሰካራም ቆሻሻ ነ። ስለዚህ የምታመጣው እናያለን። ኤድሳሙ አንተ ሚስት ከቤት አባራል ነበር እንደ አሜሪካ ላይ ትንፍሽ ማለት አልቻል። ግኛንን ብር ሰብስበን ያስገባን አይደል? ተራ ካድሬ ነህ። ዝም ብለ ይቦረቦር ላል የሆነ ነገር አሜሪካ ና ግን አንተ ስንት አመት ኖረ እንኳን እንግሊዝኛ ውበር መስራት አችልም አይደል? እድሜ ለብልጽግና አሁን ገብተ የምትል ቀሰቀሰው ምንም አቅም የሌለ ሰው ነበር። ሚስት አውጥታ ጥላ በእኛ ገንዘብ አሰባስበና ያስገባል። ማንም ያውቃል። ተራ ካርዴነ ኤድሳም በሽተኛ፣ አንተን እንኳን እንደዛ ቦታ የምንሰጥ አደለንም። ግን እሷን በዘርኬር ቆሮሞናት የረሳው እሱን ነው። በዘርኬር ቆሮሞናት ሴት ልጅ አለች ሜላላን ምትላት። ሜላላን እንደዛ ቦይፍሬንዷ ቢያረጋት ኖሮ እንደዚያ ያትልም ነበር። ቆሻሻ መሀይም ስለሆንክ እንደዚህ አይነት የቆሸሹ ነገሮችን ታደርጋለህ። እያንዳንዳችን ለነገ ጠዋት ተቀጥሏል። እያንዳንዳችን ፖሊሶቹን እያስፈራሯቸው ነው። እነ ሽመልስ አብዲሳ በደንብ አድርገው እያስፈራሯቸው። ስለዚህ ፖሊሶቹ መረጃውን ለማምጣት በጣም እየተሸማቀቁ ነው። ይዘውታል አለ መረጃው እያለ ነው በነፃ ለመልቀቅ ግን፣ ይኸው ስራቸውን ተፍ ተፍ እያሉ ነው። ስለዚህ አሁንም ፍትህ ለመቀነን እንጠይቃለን። ሰላማቸው ይብዛ።